ዛሬ እጀላችሁ የመጣሁት እቃ በውሃ የሚታጠብ ነው ማለት ነው። ወት እንደምታዩት ውሃ እያፈሰስኩበትን ምንም አይነት ወደ ውስጥ ውሃ አይስብም ማለት ነው። በጣም ጥራት ያለው ሆነ እቃ ነው። ሙሉ በሙሉ በላምኔት የተሰራ ነው። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አብራችሁኝ ሁኑ። ካናዋጋ ካናዋጋው እነግራችኋለሁ ማለት ነው። ወት ይሄኛው ባለ አራት ነው። ይሄኛው ባለ ሁለት ነው። ኪችንም አለ። አብራችሁኝ ሁኑ። አሰላሙአሌይኩም ወራህማቱላህ ወበረካቱ ውድ ተከበራቸው የአብዱ መሀመድ ዩትዩብ ቻናል ቤተሰቦች እንዴት አላችሁ? እንዲሁም ክርስቲያን ወገኖችና ሙስሊም ወገኖች የስራ ጤንነት እንዴት ይዟችኋል? ከኔጋ አሪፍ ነው በያላችሁ በትሰላማቸሁ ብዙ ትበልኝ ዛሬ እንግዲህ ሙሉ በሙሉ በላምኔት የተሰራ ቁም ሳጥን አለ። አንዲኬሽን አለ ደሞ በኤምዲኤፍ የተሰራ ቀለም በሚቀባው ይሄው ሁለቱ ቁምሳጥን በላምኔት የተሰራ ነው። እዚጋ ማሳያችው ሜትር ከሀያ በሁለት ሜትር ከ10 የተሰራ ነው። ወደ ላይ ቁመቱ ሁለት ሜትር ከ10 ነው። ወደ ጎን ደግሞ ሜትር ከ20 ነው። ውስጥ ላይ እንደምታዩት በአንድ በኩል ሶስት በአንድ በኩል ሶስት ስድስት መደርደሪያ አለው። መደርደሪያው እንደዚህ የሚነሳ ነው ማለት ነው። በጣም የሚያምር የሆነ ቁም ሳጥን ነው። ከለሩም የሚያምራል ማለት ነው። በብዙ ከለር አለ። ራሱ ውስጡ ሰፊ ነው ማለት ነው። በጣም የሚያምር የሆነ ቁም ሳጥን ነው። ይሄ ባለ ሁለት ተከፋች ነው። ስድስት መደርደሪያ አለው። ከስር ደግሞ የመሬቱ ጋራ ስምንት ማለት ነው። በጣም ብዙ ልብስ መያዝ ይችላል። ወደ ላይ ረጅም ነው። የዚች ዋጋ 18 ሺህ ብር ማለት ነው። በላምኔቷ በሜትር ከ20 ማለት ነው። ኡት ጀርባው ራሱ ሙሉ በሙሉ በላምኔት ነው። ጀርባውን ቦዲውም ላምኔት ነው ማለት ነው። ውሀ ራሱ የመከላከል አቅም አለው። ውሀ ወደ ውስጥ አይስብም። ኡት እንደምታውት ውሀ የራሱ እያፈሰስኩበት አንሻሎ ነው ማለት ነው። የሚጥለው ወደ ውስጥ አይስብም። በጣም አንደኛ የሚባለው ማቴሪያል ነው ማለት ነው። ሁለተኛው አለ የዚህ፣ ይሄ ግን አንደኛው ነው። እንደዚህ የለበሰ ሆኖ አንደኛና ሁለተኛ አለው። ይሄ አንደኛ የሚባለው ነው። ሁለተኛው የመላላጥ ባህሪ አለው ማለት ነው። ከላይ ነጩ ለጥፎ ይላጣል ማለት ነው። ይሄ ግን አንደኛ ስለሆነ አይላጥም፣ የመላጥ ባህሪ የለውም። ውሃም የመገፋተር ባህሪ አለው፣ ውሃ ወደ ውስጥ አይስብም። ወተ ይሄኛው ደግሞ ባለ አራት ተከፋች ነው። እዚህ ላይ በትልቁ የልብስ መስቀያና ከስር አንድ መደርደሪያ አለው። በጣም የሚያምር ነው። ይሄኛው ደግሞ ሶስት መደርደሪያ አለው ማለት ነው። በጣም ያምራል። የዚህ ዋጋ 35000 ብር ማለት ነው። ይሄ 35000 የሆነበት በእንትኑ ባለ አራት ሆኖ በ2 ሜትር የተሰራ ነው። ወደ ጎን ወደ ላይ ቁመቱ ደግሞ 2 ሜትር ከ30 ማለት ነው። በጣም ያምራል። በሜትር ከ80 ተሆነ 33000 ብር፣ በ2 ሜትር 35000 ብር ማለት ነው። ከላይም ኮንፈርቱ በጣም ረጅም ነው። በጣም ብዙ ልብስ መያዝ ይችላል። ከላይ የሻንጣ የብርድ ልብስ የኮንፈርት ማስቀመጫ አለው። በጣም የሚያምር ነው ማለት ነው። በጎን በኩል ደግሞ መስታወትና መሳቢያ አለው። መሳቢያው እንት መስታወቱ በአንድ በኩል መስታወት ነው። ትሽከረከር ደግሞ በጎን መደርደሪያ አለው ማለት ነው። እዚጋ አራት መድር መደርደሪያ አለው በጣም የሚያምር የሆነ ቁም ሳጥን ነው። ውት ተጎን የተለያዩ የሆኑ ሜካፖች አሉ። ተጎን ደግሞ መስታወት አለው ማለት ነው። እንደዚህ ሸከርከር እያረጋችሁ መጠቀም ትችላላችሁ ማለት ነው። በጣም ጽድት ያለ የሆነ ስራ ነው። ሰብስክራይብ፣ ላይክ፣ ሸር እያረጋችሁ ለብዙ ተንዲሞች እንድደርስ አድርጉልኝ። እዚህ ጋር ደግሞ የማሳያችሁ ይሄ ኪችን ነው ማለት ነው። ወደ ጎን ሜትር ከሰማንያ ነው። ወደ ላይ ደግሞ ሁለት ሜትር ነው። የዚህ ዋጋ ደግሞ 26 ሺ ብር ማለት ነው። በጣም የሚያምር የሆነ ኪችን ነው። አድራሻችን ወሎ ኮምቦልቻ ና አሁን የተ ኮምቦልቻ ወዲ ሀይቅ የሚሄድ ነው ማለት ነው። ከታች ጋር መደርደሪያ አለው፣ ከላይም መደርደሪያ አለው። ኦት ይሄ ባለ ሁለት ተከፋቹ ነው። እኛ ባለ አንድ ተከፋች ናት። ከላይም ሙሉ እንትኑ አራቱን በር መስታወት አለው። ውስጥ ጋርም ደግሞ ሁሉም ላይ መደርደሪያ አለው ማለት ነው። በጣም የሚያምር የሆነ እቃ ነው። እናንተም ማሰራት ማዘዝ ከፈለጋችሁ ባዮ ላይ ስልክ ቁጥሬ አለ። በዛ ደውላችሁ ማዘዝ ትችላላችሁ። እኛ ሰርተን ፈለጋችሁበት ቦታ እናደርሳለን። ጥራትና ታማኝነት መለያችን ነው። ሆቴል ኮንፈርቱ ከላይ የሚነሳ ነው። ለማንቀሳቀስ ምቹ ነው ማለት ነው። ቤትም ውስጥ እንደዚ ገጣጥሜ አሳያችኋለሁኝ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ።